አንተ በሴት እንደምታስሰድበኝ እኔ በወንድ ማሰደብ አቅቶኝ አደለም፣ ግን የልጆች አባት ስለማከብርክ ማለት ነው። የአንተ ራስህ ስሜ እንዳታነሳ ከዚህ በኋላ እንደ አንተ ራስህ ከሌ ከራሴ ልውረድ። እኔ አደለውም ከአንተ ራስ ሊውር። ዛሬ ሱመያ በጣም ተናዳለች። እንደ ዛሬ እሷ የተናደደችውን አይቼ አላውቅም። እና ሰኢድና ሮዛ ስሜን ያጠፉት እኔ ባልሰራውበት። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ሱመያ እና ሰኢድና ሮዛ እና ሱመያ ዛሬ ቪዲዮ ሰርታበት በጣም ተናድጃለሁ። ስጀመር እነሱ ያንን ቪዲዮ ሰርተው ሲለቁ ጊዜ ረአሱን ራሱ ሳይ ነው ያስጠላኝ በቃ ደግሞ እኔ ያንን ስጦታ አይሰጣትም። ሲጀመር እሷም ታውቃለች። የመን እያለን እሷም አለች ነበር ያንን ስጦታ ገዝተን እንሰጣጥ ነበር። ጓደኛ ነን፣ አራት ጓደኛ ነን እና እሷም ታውቅ ነበር። ለዛ ብዬ ነው እኔ ሂጄ ያንን ስጦታ ለሷ አይሰጠው። እኔ ግን እንደ ሀሳቤ ያንን ስጦታ አይሰጠች ሱመያ ለምን ጓደኛ ሆኖ አይደል የተገዛዙት? ያን ያ ጓደኛ ያ በቃል መሰለኝ እሷ እንደሰጠቻት ማለት ነው። እና እኔ ጋር ውድ ነበር ውድ ነው እኔ ጋር ያንን ነገር ነው። እኔ ስለምወዳት ነው ሄጄ የሰጠዋት። ግን ዛሬ እንደዚህ ታረጋለች ብዬ አልገመትኩም ደግሞ አላሰብኩም። ባስብ ኖሮ ሄጄ አልሰጣትም ነበር። እሺ፣ የሰኢድስ ይሁን፣ ሮዛስ እንዴት እንደዚህ ማ እንዴት አስባ እንደዚህ አደረገች? እኔ ሮዛ ደግሞ ታስመስላለች ያኔ ድሮ አታስመስልም። እንዴት ግራ ገባኛለች። በቃ እኔ የሮዛ ነው ግራ ይገባኛለች ማለት ነው። አይሱም፣ ይሄ ሱመያ ጓደኛ ይቀየራል፣ የሰው ልጅ ይቀየራል። ያኔ እንዳለው አይሆንም፣ ይቀየራል። የሰው ልጅ ታውቂያለሽ፣ አንጂላውም በአሁን ጊዜ በጣም ይቀየራል እና እኔ ግን በጣም ያሳዝነችኝ ላይ ያኔ ሁላችሁም ማለት ነው እሷ ባላጠፋችሁ ብዛችን አሁን እኔ ራሱ ቪዲዮ ሰርቼበታለሁ ለምሳሌ ማለት ነው እና እሷ ምን አለች ሱመያ እኔ ይቅር ብያቸዋለሁ ኮሜንታተሮችም እና ሰኢድንም ሮዛንም እኔ ሳልሰራ መተት ሰራች ብላችሁ የወንጀላችሁን ስሜን ያጠፋችሁ እኔ ይቅር ብያችኋለሁ፣ ትቼላችኋለሁ። ደግሞ በእኔ ላይ አላይተውላችሁ፣ ለምን ይሄን ነገር እኔ ካልሰራሁበት፣ እናንተ ስለወንጀላችሁ እናንተ ናችሁ የምትጠይቁት። ስለዚህ እኔ ትቼላችኋለሁ አለች። ማሻአላህ እዩ አት እስኪ ወላሂ ደስ የምትል እንደ ወላሂ ይቅርታ፣ እኔም ይቅርታ አርግልኝ ሽመኛ ወላሂ እቅርታ አርግልኝ ለምን እኔም ቪዲዮ ሰርቼባን ነበር ማለት ነው። ሰሳማ እንግዲህ ሲለቁም ላርግ ጋይስ እና ስለዚህ ነው ሀቢብ ትለኛም ታይለን እንደዛ ነው ምልሽ እና ሰኢድ ላይም በጣም ተነስታለች። እና ከራሴ ከራሴ ላይ ሁረጂ ላታለ ብዙ ጊዜ እኔ ሳይሆን አንተ ከራሴ ላይ ወረድ። ከዚህ በኋላ ስሜን እንዳታነሳ እኔም ስምህን አላነሳም። እኔ ድሮም ሲጀመር አለች እኮ ድሮም እንደ ስራ አርጌ ሪያክሽን ልስራበት ብዬ ነው እንጂ እኔ እናንተ ሀሳብ የለብኝም። ግን ያችንም ታመጣለት አሰድበኛል፣ ያችንም ታመጣለት አሰድበኛለ። ስለዚህ ደግሞ ዝም ማለት አልችልም። ወጥቼ እናገራለሁ፣ ወጥቼ መልስ ሰጣለሁ እንጂ ሌላ ነገር አይደለም። እኔ ድሮም ሪያክሽን ብዬ ለያኒ ለስራ ብዬ ለስራበት ብዬ ነው እንጂ ለሌላ ነገር አይደለም። ደግሞ ስምህንም አንስቼ እኔ እንደ ሰኢድ እንዲህ ነው ብዬ ሰድብህ አላቅም፣ ሰድቤህም አላቅም፣ ወንጅሌም አላቅም። አንተ ነህ ሁሌ ስሜን እንዳጠፋ ያችንም፣ ታመጣለህ፣ ታሰድበኛለህ። ለምን ለልጆቼ ስል የልጆቼ አባት ነው። አባት ባል ቢሄድ ባይል አይመጣም ስትል ነበር ከዚህም በፊት ማለት ነው። ባል ቢሄድ ባል ይመጣል፣ አባት ቢሄድ ግን አባት አይቀየርም። ስለዚህ ለልጆቼ የልጆቼ አባት አከብረዋለሁ እያለችው ነው ማለት ነው። ሱመያ እውነቷ ነው ጋይስ። ለምን አሁን ይሄ እኔ ሰኢድ ግን እንደው እኔ ያን ላይም ያን ላይም መወጀል እኛ ጥሩ አይደለም ግን ሰኢድ አሁን ሲናገር ቀን ተሻለ። ቅናት ነው እንደዚህ የሚያደርጋት። ደግሞ ከእኔ ከእሷ የበለጠ ቆንጆ ናት እንደዚህ ነው ሲል ትንሽ ይደብራል። ለምን ሱመያ ብዙ ነገር አብረው እያሳለፉ ነው፣ በልጅነታቸው የተጋቡ ነው። ተጋብቶም ሁለት ልጆች አፈሩ። ያኔ ታውቃላችሁ ስደት ሀገር ላይ ትዳር መያዝ ማለት ስንት ውጣ ውረድ አሳልፈው ነው እዚህ የደረሱት አደል? እዚህ ታዋቂ የሆኑት ማለት ነው ስለዚህ ግን ወላሂ ክብር ይገባታል ሱመያ ማለት ነው። ሱመያ በጣም ክብር ይገባታል። ያን ቢሆን ራሱ ግን እኮ ጋይስ እንደዚህ ወዲህ ወዲህ ሄዶ ሱመያን ከመፈላለግ ማለት ነው ሰኢድ ጭራሽ እሷን እንድትርቅ ትረቅ ነው እያረገ ያለ እሱ እሱ በአፉ የሆነ ነገር ተናግሮ ያስረቃታል። ወዲህ ወዲህ ሄዶ ከሷን ከሚፈላልግ ያኒ ቆንጆ አፍ ሲናገር አሁን ቪዲዮ ሲሰራ ስለሷ ማለት ነው፣ ጥሩ ነገር ቢናገር ፍቅር ቢሰጣት እንደዛው በአፉ ራሱ እዛ ቪዲዮ ላይ ማለት ነው፣ አኪድ ሱመያ ትመለሳለች። ግን ያኔ ለእሷ ክብር ነው የሚገባት። ምንም ቢሆን ወላይ፣ ምንም ቢሆን የሱ ሀገር ስንት ነገር አብረው ያሳለፉ የመጀመሪያ ሚስቱ ናት። አሁን እንዳሉ ያን ጊዜ ምን አላቸው በደህንነታቸው አብረው ተጋብተው ብዙ ነገር ሰርተው አሁን እዚህ የደረሱበት ምክንያት ናት እሷ። ስለዚህ ወላይ ክብር ይገባታል ለሱመያ ማለት ነው። ደሞ በዛ ላይስ ደሞ ልጆች አሉ። ይሄ አሁን ይሄን ቪዲዮ እነሱ እንደዚህ ወጥተው የሚሰሩን ቪዲዮ አሁን ሱመያ እየተጠነቀቀች ነው የሚሰራው ቪዲዮ ማለት ነው። ሰኢድን የሆነ ነገር አትናገርም ለራሷም እየተጠነቀቀች ለምን? አስተዋይ ሰው ናት። ሰኢድ ግን እሷ ቀናት ነው እንደዚህ የሚያደርጋት ምንም ሲል ነጊ ነኝ። ልጆች አድገው ይሄን ቪዲዮ ላዩ ይችላሉ። ስለዚህ ጥሩ አይደለም፣ ይቀመጣል መቼስ አይደል ቪዲዮ እና እንደዛ ነው የምለው። ጋይስ ሮዛም ግን በጣም ከባድ ነው። ያው ጓደኛ ከባድ ነው። አብረሽ እየበላሽ ነው የሚበላሽ ከኋላሽ ማለት ነው። ስለዚህ አትመ ነው ጓደኛም ማመን ጥሩ አይደለም። እንግዲህ ስመየየው አላ አላይ አንችንም እንደው ላይ ከእሱ በቃ ያለ ግን ተው እስኪ ትዳር መሀል አንገባም እኛም ሲጀመር እነኝህ ሰዎች ወላይ ጋይስ፣ የሚያስታርቃቸው የለም በውስጥ ከዚህ ሶሻል ሚዲያ ሚዲያ ላይ ራሱ ወርደው ማለት ነው። እንደው የሚያስታርቃቸው ቢኖር በኋላ ማለት ነው ከሶሻል ሚዲያ ዋላ እስቲ ይቅርባቸው። ስለወጥቶ ራሱ መናገሩ ሰኢድ እንደዚህ ያለ ሱመያ እንደዚህ ያለች ማለቱን ትተው ከኋላ እሱ ራሱ ሽማግሌ ብልክ ከኋላ ቢጨርሱት እዚህ ሚዲያ ይቅር። እስኪ እውነት ከሆነ ማለት ነው እውነት ፕራንክ ወይ ደግሞ ዲራማ እየሰሩብን ካልሆነ።